ማርያም እኔ የምልሽ ከወለድሽ ለ ነሁ ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው። ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ

እንዴ እንድታልቅሽ እኮ አይደለም። ወጣት ነሽ። ያለው ነገር ይገባሻል ብዬሽ ነው እየነገርኩሽ ያለው ነው። እንደገና አንቺ ሁለተኛ እንውለድ ይቆያል። አልኩህም ነበር እኔ እንትን አይደል ሁለተኛ እንውለድ ያልከው እኮ እንውለድ ግን፣ አሁን እኮ ሁለት ወር ሙሉ ተቀመጥሻለሁ። እንደ እናቶቻችን ሶስት ወር ልትታረሺኝ፣ እንደ ፈረንጅ በአንድ ሰምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ አንዳንድ ጊዜ ትንሽ ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻል ገባሻል እያለቀሽን አ ስቀልብ ፕራንክ ስሚ ማርያም

ሰላም ሰላም፣ ውድና የተከበራችሁ ያዚት ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፈ ይበልልኝ። ይህም ቪዲዮ እንዳያችሁት ነው፣ የሁላችንም ልብ እየነካ ቪዲዮ ነው ማለት ነውና፣ በዚህ ቪዲዮ ያልተቆጣ፣ በዚህ ቪዲዮ ያልተናደደ ሰው ማንም ሰው የለም ማለት ነው። የሁላችንም እኔ የእውነት በእንባ ነው የጨረስኩት ማለት ነው። በጣም ያሳዘነች፣ በዛ ላይ አራስ። እንዲህ አይነት ቀልድ አለ እንዴ? እንዲህ አይነት የሰውን ስሜት እየጎዱ ቀልድ አለ እንዴ? እንዳለ ምንም ቀልድ አይደለም። እውነት የሆነ ነገር ነው የሚያወራው። ስሬሱ ነው ምናምን በኋላ ላይ ነው። ፕራንክ ገደል ይግባ። እንደዚህ አይነት ፕራንክ እና ይሄ ፕራንክ እንዲህ አይነት ፕራንክ አለ እንዴ? እንዴት! በዛ ላይ አራስ አጥሚት አልጠጣም የምስሬሲ እየተናገረች ነው እውነቱን። አጥሚት አልጠጣም፣ ገንፎ አልበላም። ሰው እንዴት ለሚስቱ እንዲህ አይነት ብራንክ። እኔ በራሴ በኩል ቢሆን እኔ እንጃ እዛች ቤት እንኳንም። ደግሞ ወድሻለሁ ሲላት ወድሃለሁ እኔም ማለች ረን ያልለው የምን መውደድ እመቤቴ። እኔ በጣም እንትን ነኝ በእንደዚህ አይነት እንዴ። በጣም እኔ ራሱ እሷ ራሱ ምን አይነት ልጅ እንደሆነች አላቅም። እንዴት እንደምታሳዝን ከወለደች ሁለት ወሯ እሱ የውስጡን ኮኑ ዘርግፍ አድርጎ የተናገረ ሆድ ያባውን ብቅል ያወጣዋል አሉ። ፕራንክ ነው ቢባል ይሄን ሁሉ ነገር መናገር የለበትም። ፕራንክ ቢሆን ራሱ አጭር ነገር አድርጎ ገና እሷ ስታለቅስ ረን ቀልዴን ነው ብሎ ወዲያውኑ ማስተው ነበረበት እንጂ፣ ይሄ እኮ እስከ መጨረሻ ስለ ኢኮኖሚ፣ ስለ ልጅ መውለድ፣ ስለምን እንዲህ አይነት የሁሉንም ያስቆጣ በጣም በጣም ነው ያሳዘነች። በጣም ነው ልጅቷ፣ እንደዛ ስታለቅስ እኔ እንጃ። ብቻ የእውነት ቅስሜ ነው ስብሬ። ያለ እንዴ አሁን ይቅርታ ፕራንክ ነው ምናምን ሲጀመር ቪዲዮውን ራሱ መልቀቅ የለበትም ነበር። አሁን ለነገሩ ቀብጠው አሉ። በተለይ እነዚህ ጥንድ ጥንድ ነን የሚሉ ቆሻሾች እንዳለ በስተውብናል። የእውነት የሚያመጡት ፕራንክ እያሉ የሚያመጡት መጃጃል፣ መግማማት ይሄ ለእኔ ጥሩ ነው ሰው፣ ምን የሚያስተምር ነገር አለው? ቅስም እየሰበሩ ማስተማሪያ ነገር የለው ወይ? ፍቅርን አስተምር ጥላቻን እንኳን ቢባልም ከጥላቻን ባለጌ ጥላቻ ነው ይሄ። የሚያስጠላ ከአንድ እበት የሚወጣው ነገር ሁሉ በጣም ያስጠላል። በዛ ላይ አንድ አራሱና ቤት ውስጥ ባለች ሴት ልጅ ወልዳ ገና ሁለት ወር ያለው የሆነች ሴት እንደዚህ ቅስሟን ሰብሮ በዚህ ልክ መናገር በጣም ነው የሚያሳዝነው። እና አንተ ውስጥህ ያለውን በአጠቃላይ ዝርግፍ አድርገህ ነው ያወጣሁ። ይቅርታ ብትል ምን ብትል የሰው ልብ እየሰበሩ ይቅርታ ምንም አያደርግም አደለም። እሷ ቪዲዮን እንኳን አለመልቀቅ ነበረብህ ግን ፈጣሪ የእውነት አምላክ ሲያወጣ ነው እውነትን። ይሄን ቪዲዮ ለቀህ ስትዋረድ ነው ፕራንክ ነው ምናምን፣ ለፕራንክ ነው እንደዚህ ነው የምትል። እሷ ስላለቀሰችብክ እንጂ እንዲህ አይነት ፕራንክ አደለም ሚስትህ ይባላል እንዴ በዛ ላይ በሆድ ለደረቅ ዳቦ አንዱ ይበቃሻል ሻይ ደግሞ በትንሹ ጠጪ እራ አይባልም። እንዲህ አይነት ብራንክ አይደለም ባለጌ ቆሻሻ እንዴ ይሄ እኮ ከትልቅ እስከ ትንሽ እኮ ነው በአጠቃላይ ያየው ሁሉ እያለቀሰ ነው በጣም እና ሰው ሰውን እንዳያምን ምክንያቱም እኔ ለምሳሌ ባሌ ፊት ለፊት እንዳልበላለት አደርገኝ ነው ማለት ነው ኮ። በዚህ አይነት ይህንስያ እንዴ ምናክል ባሎች እንደዚህ ሚስቶችን ይታዘባሉ። ሚስት ባለን እንዴት ትታዘባለች የሚባል በዛ ላይ እሱንም ገና የሱን ባንበርስ እየቀየረች ነው እንኳን አልበላችም። እንኳን ገና ልጇን እያለበሰች ነው ልት በላይ ያለችውን ልጁ እያለቀሰባት ማለት ነው እና ብቻ በጣም ቅስም የሚሰብር ነገር ነው። ሁላችንም አስቆጥቶናል በዚህ ቪዲዮ የሁላችሁም እንደሰማችሁት፣ እስኪ ስሙት እስከ መጨረሻው። በኋላ ላይ ፕራንክ አሁንም ይቅርታ ፕራንክ ነው ይቅርታ ብሎ ጠይቋል። እኛ ይቅርታ ቢጠይቅ ባይጠይቅ ከዚህ በኋላ ምንም አያደርግም፣ እንደዚህ እንበዋል። ለቢው ነው አሁን እኮ ለቢው ተብሎ ለላይክ ተብሎ ማይሰራ ጉድ የለም። በጣም ነው የምታስጠሉት። አሁን የነ ውብዬን እያያችሁ ነው፣ የነሮታን ሮታን እያያችሁ ነው አደለ? ሆዳቸውን አንገፍጥጠው የሚጫወቱት ድራማ አንዳንድ የዋሆች እንግዲህ እውነት ነው እያሉ ወንዱን ይሰድባሉ። አስረግዞ ከሌላ ሴት ጋር እንደዚህ አድርጎ ከሌላ ሴት ጋር እያሉ አንተ ባለጌ ውብያ ሁን ከወለደች በኋላ አይታችኋል አደለ ውሸቱን እንግዲህ የውሸት ነው ሲጀመር አንድ ቤት እየኖሩ ነው፣ አንድ ላይ ናቸው። ይሄ ገንዘብ መሰብሰቢያ ነው። ለገንዘብ ተብሎ ብዙ ነገር የሚደረገው ሌላ ድራማ እየተሰራ ነው። የዚች ደግሞ ይባስ ይሄ ደግሞ ጅል ጅላንፎ እንደዋ አድርሱልኝ ለዚህ ሰውዬ መርዝ መርዝ ነህ አንተ። አጥንት የሚሰብር ነው ያወጣቸው ቃላቶች። መልሰህ አዳምጠው እንደገና ማለት ነው ራስህ አዳምጠው የተናገርከውን ቪዲዮን እንደገና አዳምጠው ማለት ነው። እና አይዞ ሸህቴ ለበጎ ነው። የእሱ ማንነት እዚህ ጋር ሲገለጽ ነው እንዴ መድኃኒያ ለምን እኔ ቦን ወዲያውኑ ልጄን አንጠልጥዬ ነው እናቴ ቤት የሚሄደው በጣም ትግስተኛ ናት። በእንባኑ እዛችሁ ቁጭ ብላ ጨረሰችው እላይህ ላይ ነበር ብርጭቆ ወርውሬ ደፍቼብህ ነበረ። ልጆቼን አንጠልጥዬ የሚሄደው ከምር። ምን አይነት ባለጌ ነህ? ቆሻሻ ከአንደበት የሚወጣውን ነገር አታቅም። እንዲህ ሰው ሰውን ያስቀኝ። ጭቃ ነክሽ። ጭቃ ጭቃ ማለት እንዳንተ አይነት ሰው ነው። ቆሻሻ። አንዳንድ ሰዎች ሰው ቤት ሲሄዱ አትሂድ፣ አፍ ባለጌ ነው፣ አፍ ጭቃ ነው፣ አታውራ የሚባሉ ሰዎች አሉ። ልክ እንዳንተ አይነቱ ናቸው። እሺ። አፍ በጣም ጭቃ ነው። ይሄ አይባልም። እንኳን ለሚስትክ ያውም አራሱና ቤት ውስጥ ገና የሁለት ወር ምስኪን አራስ ምን ትመስላለች ስታሳዝን። ራሱ ለአራስ እንደውም ደረቅ ዳቦ ብትችል ቅቅሉን ምኑን ብለህ ማብላት ነበረብህ። ቆሻሻ፣ መርዝ። መርዝ ውስጥህ ያለውን ችጋራም ውስጥህ ያለውን ነገር ዘርግፈህ ነው ያወጣሁው። ባለጌ! አድርሱልኝ ከምር እየቆረጣችሁ አድርሱልኝ ለዚህ ሰውዬ። በጣም ባለጌ ነህ። በጣም ቆሻሻ ነህ። አይባልም እንኳን ለሚስትህ እንኳን ለልጆችህ እናት ለአንድ ለእህት ወይ ደግሞ ለጓደኛ እንኳን ለምትላት እንኳን ቢሆን ራሱ እንዲህ አይነት ቀልድ አይቀለድም። እንዲህ አይነት ፕራንክ አንዳንድ ፕራንክ ለዛ ያጣ ፕራንክ አለ። የምታስጠሉ ስርዓተ ቢሶች። አፍ ሲከፈት ጭንቅላት ይለካል። ያንተ ጭንቅላት እዚህ ጋ ነው ማለት ነው። በጣም ችጋራም ነህ። በጣም ቆጣቢ ነህ። በጣም መጥፎ ሰው ነህ አንተ ኮ ያለህን ውስጥህ ያለውን በአጠቃላይ መርዝህን ረጭተሃል። እች ልጅ ውስጧ ያለውን መርዝ አይወጣም። አንተ የነደፍካት ማለት ነው። ከዚህ በኋላ መብላት ራሱ በቃ እየተናገርካቸው ነገር አይምሯ ላይ እየመጣ አትበላም። አንድ እንጀራ የምትበላ ከሆነ ግማሿን ነው የምትበላ። ከዚህ በኋላ ሁለት ዳቦን አደለ ፍለፊቷ ላይ ዛሬ ያለው አንዷ ነው የምትበላ። ላትበላውም እኮ ትችላለች፣ ዝም ብላ ያቀረበች እንጂ። በዛ ላይ ደግሞ ይሄ ሳህና የሾ አንቺ ከወለድሽ በኋላ እንደዚህ እንደሆነ አንቺም ከወለድሽ በኋላ እንደዚህ ሆንሽ፣ ተበላሽሽ፣ አስጠላሽ። ይሄ እኮ ብዙ ነገር እኮ ነው፣ በሆዷ ብቻ ሳይሆን ስሜቷን ሁሉ እኮ እየጎዳ ነው ያለ። በጣም ነው የሚያስጠላ። ከአንደበት የሚወጣውን ነገር በጣም አስብበት። ጨምላቃ እንዴ ለሴት ክብር የሌላቸው እንደዚህ እንዳንተ አይነቶቹ ቅሌታም ቦሀቃ ቦሀቃ ትላለች አያቴ። ቦሀቃ ነ ከምር ቦሀቃ የሚባለው ስድብ ለአንተ ነው። እንዳንተ አይነቱ እንኩሮ፣ እንኩሮ ቦሀቃ የሚባሉ ስድቦች ለዚህ ልጅ በሉት። የቤቱ ስገቡ ቦሀቃ በሉት፣ ጻፉለት ኮሜንቱ ላይ እንኩሮ በሉት። የኛ እንኩሮ የኔ ቦሀቃ በሉት። ከምር ባለጌ እንዴ እስኪ እንደገና አዳምጦ በ ኮኑ ልጅቷ ቅስሟን ስብር አድርጎ እንዴ ብትርኮ ይሻላል። በጣም ትዕግስተኛ ናት። መብርሃንን እኔ ብሆን እንኳን በካሜራው ፎቶ ካሜራው እንኳን ሊለቀቅ ይቅርና አጠገቤ ያለውን ሲኒ ነበር አንስቼ ጭንቅላት ላይ መረውረው። ምን አባቱ። እንዲህ አይነት ወንዶች ደግሞ ወንድ ናቸው እንዴ? ሴታ ሴት ሽጋራም የሰው ጉሮሮ የምትቆጥሩ ሰው የሚበላውን የሰው ሆድ የምትገምቱ ወንዶች ሽጋራሞች እከክ ድራሹን ማጥፋት ነው። ይሄን ስላለች ደግሞ እህቴ የተሳቀሽ ምግብ እንዳታቆሚ ድ ብናድርገሽ ብይ። ያውም አንቺ ጨጓራይን ያምኛል አጥሚት አልጠጣ ገንፏል በላ ብለሻል። ቅቅል እያስገዛሽ ብይ። እከካም መታቅ ሾርባውን ቅቅሉን ለአራስ ደረቅ ዳቦ ትበላለች ቁርሷ ነው ተብሎ እንግዲህ የሁለት ወር አራስ ደረቅ ዳቦ እያጠባች መርዝ ብላ። እመቤቴን አጠገቤ ብትሆንማ ገደልኩ። በስመ አብ ኒንጃ ጎሮቤት ብንሆን አሳይህ ነበረ አሳይህ ነበር ጉድህን እዛ ጭንቅላት አባትን ብዬ ነው ልጅቷን መንጥቄ ቤት መውሰዳት እክክ ስንት ቆሻሻ አለ ሚዲያ ላይ ባለጌ የሆነ ዝፍዝፍ ትንሽ አታፍርም ወይም ከአጋሰስ ነገር ምን ብዬ ልስደበው እውነት የሌለ ስድብ ብሰድበው ሁሉ ደስ ይለኛል ዶማ ነፈዝ እንኩሮ ምን አባቱ እንዴ እንዲ ደም እኮ ነው ያስለቀሳት። ይሄ ኮ በጣም እኮ ነው ቅስም ስብር የሚያደርገው። ደግሞ ሚዲያ ላይ እንደ ደህና ነገር ደህና ነገር ሰራህ መሰለህ። አረስካት መሰለህ። ስታርሳት ሚስቴን እያረስኩ ነው ብለህ ስታርስ ማሳየት መሰለህ። ስታበላ ደረቁን ዳቦ ሚስቴ፣ ውዷ ሚስቴ ይሄ ደረቅ ዳቦ ለአራስ አይሆንም ብለህ እሱን አንስተህ ጥብስን እቅሉን ሾርባውን ስታበላት ታየህ መሰለህ። አንተ አመዳ ቆሻሻ፣ በማርያም ቆራርጣችሁ አድርሱልኝ። እከክ ባለጌ አሰዳቢ፣ እንዳንተ አይነት ወንዶች ናቸው፣ ሁሉንም ወንዶች የሚያሰድቡትና ወንድን እንድንጠላ የምታደርጉን እንዳንተ አይነት ባለጌ ሴትን ልጅ ከወለደች በኋላ የሚገምቷት በአለባበሷ በምኗ አንተ በአርተፍሻል የምታምን ሰው ነህ። ዝም ብዬ ሳስብህ እሷን እኮ ከፍ ዝቅ እያደረካት እኮ ነው፣ ቅስሟን እየሰበርክ እንባዋ እንኳን እንዴት እንደሚፈሳ አይታችኋል፣ አደለ ከውስጧ የውሸት ለቅሶ አይደለም፣ የሆነ ቅስሟ ስብር ብሎ በቃ እንባዋ፣ እኔ እንጃ መቆጣጠር ና ያቃታት ደግሞ ወድሻለሁ። ኔ ለማን ነው መለፋ ድንጋ ልፋ ለራስህ ክከክ ለእሷ ነው ምትለፋ? ለእሷ ብትለፋማ እንዲህ አይደለም በጋም ተተፋ አርጋ ጥሩ ነገር ነበር የምታሳያት ደግሞ ለድረቅ ዳቦ ነው። እከካ ቆሻሻ ባለጌ ለማኝ። በዶሮ ነው እንዴ እናንተ? ስፍር ሲታረስ የነበረው በበሬ አይደለም ወይስ በትላክተር? እውነት እንደዚህ ችጋራም ሰዎች ሲታዩ በበሬ ነው እንዴት አረሰ ትላለች አያቴ እና በበሬ ነው እንዴት አረሰው በዶሮ ነው እንዴት አረሰው ያስብላል። ምን አይነት ቆሻሻ ልጅ ሰው ነው እንዴ? እኔ ሰውን አልሳደብም ግን ይሄ ልጅ በጣም ያስጠላኝ። ልጅቷ በጣም ነው ቅስሜን የሰበረችው፣ በጣም ያሳዘነችኝ ሳዳምጣት። ብስማ ትዕግስቱን ይስጥሽ። እውነትም ተጋድልናት ማርያምን። የኔ ባል ብትሆን አነ እኮ እንኳን ባሌ አይደለም ጎረቤቴ ብትሆን ተጋድለናታል። ይሄን አይቼ ይሄን ሰምቼ እንደ ፊት ለፊት ላይ ነው ያኔ ፈላሻ ምሰብርብህ እንኳን ካሜራ እንትን ብለህ ልትለቅ ስልክህን ሁሉን ኩሮ ነው የማደርገው አንተ እንኩሩ አድርሱልኝ። ለማንኛውም ለዚህ ለቆሻሻ ሰውዬ እስኪ ሀሳብ አስተያየት የተሰጡ ትክክል ነው? የሰራ ሴት ልጅን እንዲ ማስለቀስ ትክክል ነው? ያውም አራሱና ያውም ሁለት ልጅ ወልዳ ተሰብራ ደረቅ ዳቦ በሻይ እኛ እንኳን አንበላ እንኳን እሷ እንኳን አራስ ሴት። እኔ ዳቦ በሻይ አልወድም አልነካትም። ብሞት እንዴ ራቡ ይሻለኛል ዳቦ በሻይ ነክራ ራ ስለምትበላው አንዱ ዳቦ በቃሽ፣ እንዲ በቃሽ ብለ ቅስሜ የምሰብረው ቅስሜ ይሰበር አመድ ቆሻሻ